አርእስተ ዜና። ኢትዮጵያና አሜሪካ በቀይ ባህር በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች በጋራ ለመስራት መስማማታቸውን ፊልድ ማርሻል ብርሃኑ ጁላ ተናገሩ። የህውሃት ቡድን በሚስጥር ገድሎ የቀበረውን አጽም በማውጣት እያረጀ ፖለቲካ ሊሰራበት መዘጋጀቱ ተሰማ። አማራ ክልል እና አፋር ክልል የተዋጊዎችን አጽም ሰጡን የሚል ጥያቄ ሊቀርብላቸው ነው። እነ ሞንጀሪ ነው ተፈናቃዮችን እንደ ሽፋን በመጠቀም ያረጀና ያፈጀ ፖለቲካዊ ፍላጎትን ለማስፈጸም እንቅስቃሴ መጀመራቸው ተሰማ። ከውጭ የቀድሞው የዛምቢያ ፕሬዚዳንት ከቀብር አፈጻጸም ጋር በተያያዘ አለመግባባት ተፈጥሮ በደቡብ አፍሪካ ሊቀበሩ ነው። የአሜሪካ ኮንግረስ አባል ትውልደ ኢራናዊቷና ዲሞክራቷ ያሳሚን አንሳሪ የፕሬዚደንት ዶናልድ ትራምፕ ሁኔታ እጅግ አሳስቦኛል አለች። ታላቁ የህዳሴ ግንባታ ከኢትዮጵያውያን ሌላ የሰው ገንዘብ የለበትም በሚል ርዕስ ታላቁ ህዳሴ ግድብ ላይ ላባቸውን እንዳፈሰሱ አገራቸው ካዝናዋን ገልብጣ ልዩ ድጋፍ እንዳደረገች የውሸት ቁልል እየናዱ ባወሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ የማህበራዊ ትስስር ገጻቸው ላይ የጻፉትን ጽሁፍ የተመለከተ ልዩ ዝግጅት ወደ እናንተ እናደርሳለን። የተወደዳቸው ቤተሰቦቻችን በስልክ ቁጥር 0911 698322 ልትደውሉልን ወይም በኢሜል አድራሻ ጆን 8465 አት ጂሜይል ዶት ኮም ላይ ሀሳብ አስተያየታችሁን ልታደርሱ ትችላላችሁ። እያው ደመቀ እስከ ዜና ፍጻሜ ድረስ አብሬያቸው ቆያለው። ወደ ቀዳሚው ዜና አልፋለው። የህወሀት ቡድን ተፈናቃዮችን ወደ መኖሪያቸው የመመለስ ፍላጎት ሳይኖረው ይልቁንም ከ2015 ጀምሮ ከጊዜ አስተዳደሩ ጋር የተዘጋጀውን እቅድ ሲያደናቀፍ ቆይቶ አሁንም የጀነራል ታደሰ ወረደን እንቅስቃሴ እያወከ ባለበት ሁኔታ ተፈናቃዮችን በፌዴራል መንግስቱ ላይ ቅሬታ እንዲያቀርቡ እያስገደደ ተቃውሞ እንዲያሰሙ በማድረግ የፖለቲካ ፍላጎቱ ማስፈጸሚያ ለማድረግ እየተንቀሳቀሰ ይገኛል አሉ የሞርስ ምንጮች ከመቀሌ። የፌዴራል መንግስት ከፕሪቶሪያው ስምምነት በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ቀደም ሲል የተናገረውን ቃል አሁንም ድረስ በስምምነቱ መሰረት ለመፈጸም ዝግጁ መሆኑን በተደጋጋሚ አረጋግጧል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የተፈናቀሉ የትግራይ ተወላጆችን ለመመለስ መቶ በመቶ ዝግጁነን ተፈናቃዮች ቢመለሱ ከማንም በላይ ኢትዮጵያ ትጠቀማለች፣ ተፈናቃዮችን ለመመለስ በተደጋጋሚ ከአስር ጊዜ በላይ ጥረት አድርገናል፣ አሁንም ዝግጁ ነን፣ የተፈናቃይ ወገኖቻችን ፖለቲካ ለመስራት የሚመክሩ ኃይሎች መጠቀሚያ ለማድረግ የሚደረገው ሙከራ አይጠቅመም ሲሉ ስለ ተፈናቃዮች ወደ ቀያቸው መመለስን በተመለከተ የመንግስትን ቁርጠኝነት አረጋግጠዋል። ከዚህ አኳያ ቡድኑ ተፈናቃዮችን በመጠቀም በጊዜ አስተዳደሩ እና በፌዴራል መንግስት ላይ ጫና ለማሳደር ዓለም አቀፉ ማህበረሰብም ጫና እንዲያሳደርለት እንዲሁም በሻቢያ አደፋፋሪነት ወደ ኃይል አማራጭ ለመግባት እንዲመቸው ለማነሳሳት እየተጠቀመበት ነው እየተባለ ነው። የህወሀት ቡድን ሰኔ አራት ቀን 2017 ዓ ምት በመቀሌ የሚገኙ ተፈናቃዮችን በማሰባሰብ በፕሬዝደንቱ ጽህፈት ቤት ግቢ ውስጥ የተቃውሞ ሰልፍ እንዲያካሄዱ ማድረጉን ያስታወሱት ምንጮች እንዲህ ያለውን ተግባር በመቀጠልና እንቅስቃሴውን በማስቀጠል ጽሊል ምዕራብ ትግራይ በሚል በተቋቋመው የሲቪክ ማህበር በኩል በቃ በሚል መሪ ቃል ከሰኔ 11 ቀን 2017 ዓ ም ጀምሮ ለሶስት ቀናት የሚቆይ ሰልፍ በመቀሌ ከተማ አስጀምሮ እንደነበር በሞርስ ዜና ወጃችን ተመልክተ ነው ነበር። በሰልፉም የትግራይ ህዝብ ስቃይ ይቁም፣ ህዝቡ ከወራሪዎች ነፃ ይውጣ፣ አምስተኛ ክረምት በመጠለያ ስፍራ መኖር ይብቃ የትግራይ የግዛት አንድነት ይመለስ የሚሉ መፈክሮችን ሲያስተጋቡ ተስተውሏል። ከትግራይ ህዝብ ጥቅም ተጸራሪ በሆነ መልኩ የህወሀት ቡድን አመራሮች ከሻቢያ ጋር ኢትዮጵያን ለመጉዳት ተጣምረን አብረን እየሰራን ነው በማለት ይፋ አድርገው ሳለ የተፈናቃዮች ጥያቄ በሚል በተቀነባበረው ሴራ ላይ መንግስት የትግራይ ግዛትን ከኤርትራ ባለማስለቀቅ የሰላም ስምምነቱን አላስከበረም ሲል የቆየውን በመርሳት ፌዴራል መንግስት ኤርትራን ለመውረር ስለፈለገ እንጂ የኤርትራ መንግስት ከትግራይ መሬት የያዘው አንድም መሬት የለም ማለቱ እና ምስክርነት መስጠቱ አይዘነጋም። በሌላ በኩል ደግሞ የዓለም አቀፉ ማህበረሰብ ለጉዳዮች ትኩረት በመስጠት በፌዴራል መንግስት ላይ ጫና እንዲያሳድር ትኩረት ለመሳብ ሰኔ 20 ቀን 2017 ዓ.ም በስዊዘርላንድ ጄኔቫ ሰልፍ ለማድረግ ፍላጎት ይዞ እየተንቀሳቀሰ መሆኑ ታውቋል። ቡርኖ የተፈናቃዮችን አጀንዳ እንደ ሽፋን በመጠቀም ለሶስት ቀን በሮሚናት አደባባይ በብርድ ሲያስጠብሳቸው የነበሩትን አባላቱን በመጨረሻው ቀን በሙዚቃ ድግስ ጋብዞ ሸኛቸው መሆኑን መዘገባችን ይታወሳል። በተለያዩ አካባቢዎች ተቀብረው የነበሩ አጽሞችን በማውጣት ማህበረሰቡን ለማነሳሳት ግብአት አድርጎ እየተጠቀመበት መሆኑ ተሰማ። በሰሜኑ ጦርነት ወቅት በግፍ ገድሎ በዚያው በታሰሩበት ባዶ ስድስት በተለያየ አካባቢ የተቀበሩ ታጣቂዎችን እና ንጹሐን ሰዎችን አጽም ደብቆ ቆይቶ አሁን ለማሰባሰብ እና ሰኔ 15 ቀን 2017 ዓ ም የሰማዕታት በዓል በሚል በሚያከብረው ፕሮግራም ላይ ለፖለቲካ አጀንዳ ለማዋል እየሰራበት እንደሚገኝ ታውቋል። በዚህም የክልሉ የጸጥታ ቢሮ ኃላፊ ጀነራል ፍሳሐ ኪዳኑ ማንጆስ ሰኔ 8 ቀን 2017 ዓ ም በደቡባዊ ዞን ጭርጭር አካባቢ በመሄድ በተለያዩ ቦታዎች የተቀበሩ አጽሞችን የማሰባሰብ መርሃ ግብር ጀምሯል። ይህን ተከትሎ የማነዘረሰና በሚባል ግለሰብ የሚመራው የትግራይ ጄኖሳይድ ጥናትና አጣሪ ተቋም በፌዴራል መንግስት ወታደሮች በኩል ተፈጸመ እየተባለ በተነገረለትና እነሱ በተረኩት ትርክት ጄኖሳይድ እያሉ በጠሩት ምክንያት 480 ያህል የጅምላ መቃብሮችን ማግኘታቸውን ገልጸዋል። ሰኔ 15 የሚከበረው የሀውዜን ሰማዕታት ቀን ከሆነ ዛሬ አጽም እየቆፈሩ ማውጣቱ ለምን አስፈለገ? ስልጣን ላይ እያሉ የት ነበሩ? ሲሉ የሚጠይቁ ወገኖች በሀውዜን የተሰዉ ከሆነ በስልጣን ላይ 27 ዓመታት በኖረ ጊዜ ለምን አላደረገውም ይላሉ። የሀውዜን ሰማዕታት ካልሆኑ መቼ በምን መሳሪያ ተገድለው ተቀበሩ የሚለውን ጥያቄ ለመመለስ የሚደፍር የህዋት ቡድን አመራር እንደማይገኝ እና ግድያው የተፈጸመው በራሱ በህዋት በባዶ ስድስት እና በሚስጥራዊ እስር ቤቶች ታስረው የነበሩ እስረኞች በጥይት ተጨፍጭፎ የተገደሉበት ከመኖራቸው በተጨማሪ በረሃብ እየሞቱም ስለመኖራቸው በሰሜን እዝ ላይ የግፍ እርምጃ ከተወሰደ በኋላ መረጃዎች ይወጡ እንደነበር እናውቃለን በማለት የሚያስረዱ ማኞች አሉ። የትግራይ ጄኖሳይድ ጥናትና አጣሪ ተቋም አገኘኋቸው በሚላቸው የጅምላ መቃብሮች አጽም የማውጣት ስራውን እንደጀመረ እና እስከ ሰኔ 15 2017 ዓ ም የአጽሞ አሰባሰብ ስራውን ጨርሶ ዶክመንታሪ ፊልም በማዘጋጀት ለዓለም አቀፍ ማህበረሰብ ተደራሽ ለማድረግ እና ራሱን ከተጠያቂነት ለማዳን አዲስ ነው ብሎ ያለው ነገር ግን ያረጀና ያፈጀ የሴራ ፖለቲካ ከመሆኑን ባለፈ ጅምላ ስርዓቱንና ግድያውን ራሱ እንደፈጸመው ጠቋሚ መረጃዎች ከመኖራቸውም በላይ አሁን ተገኘ ከተባለው ስፍራ ድብቅ በሆኑ የመሬት ውስጥ እስር ቤቶች የታሰሩ ንጹሐንም ጭምር ስለመገደላቸው በሰሜኑ ጦርነት ማግስ ሲነገር ነበር የሚሉ ወገኖች በፌዴራል መንግስት ተፈጸመ ብሎ ለመናገር በሰሜኑ ጦርነት የተከናወነው ውጊያ ሜዳ ላይ በጥይት የተመታ ቢኖር እንጂ አፍኖ ሰውሮ አስሮ በጅምላ ለመቅበር የሚያስችል አጋጣሚ አልነበረም፣ ያብዬን ወደምዬ ሆኖ እንጂ በማለት ያስረዳሉ። ይህን እንቅስቃሴውን በክልሉ ከሚገኙ መቃብሮች ባለፈ በአማራና በአፋር ክልሎች የተቀበሩ አባላቱንም በሽምግልና ለመውሰድ ፍላጎት አለው ተብሏል። ይህም ቡድኑ በተለያየ አካባቢ የሚገኙ የታጣቂ አጽሞቹን በማውጣት በሕዝቡ ዘንድ እና በመንግስት ላይ የተዛባ እይታ ለመፍጠር ሚስጥር ባልሆነ ሚስጥር አድርጎ እየሰራ ነው። በቀጣይ ነገ ሰኔ 15 ቀን 2017 ዓ ም በመቀሌ ሀውልቲ የሰማዕታት ቀን እናከብራለን ብለው በሽሬና በኤርትራ የነበሩ የህዋት ቡድን አመራሮች ዛሬ ሰኔ 14 ቀን መቀሌ መግባታቸውን ለማወቅ ተችሏል። በአጠቃላይ ቡድኑ ከቅርብ ጊዜ ወዲህ በተለይ መሰኔ ወር በልዩ ሁኔታ ተፈናቃዮችንና ሰማዕታት የሚላቸውን በመዘከር ሽፋን በትግራይ ህዝብና በዓለም አቀፉ ማህበረሰብ ላይ የዘር ማጥፋት ወንጀል ተፈጽሟል የሚል አጀንዳ በመያዝ በነጠላ ዜማ ብቅ ማለቱን የመቀሌ ምንጮች ያስረዳሉ። ህዝቡን አሁንም ስጋት ውስጥ እንዲሆን እና በፍርሃት ውስጥ ሆነው በቀድሞ ህዋት ቡድን ተጽዕኖ ስር እንዲሆን እየተሰራ መሆኑ ብዙዎቹን አስግቷል። በተጓዳኝም ኮማንዶ ማሰልጠን፣ የቀበራቸውን መሳሪያዎች በማውጣት ለጸብ እየተዘጋጀ ከወንጀሉ በህዝቡ እንዳይጠየቅ አቅጣጫ የማስቀየር ስራ እየሰራ ነው። በቀጣይ በአማራ ክልልና በአፋር ክልል በውጊያ የሞቱ ተዋጊዎችን አጽመ ቆፍሬ ለመውሰድ ወደ ክልሎቹ ሽማግሌ ይልካል ነው በማለት የህብረተሰቡን ድጋፍ ለማግኘት እየተሯሯጠ የሚገኘው የእነ ደብረጽዮን ቡድን ሁለቱን ክልሎች አጽም ሰጡኝ ቆፍሬ ልውሰድ በሚል ጥያቄ አሳቦ ሌላ ትንኮሳ ለመፈጸም አሲረዋል ሲሉ የታመኑ ምንጮች ሞት አድርገዋል። ቀደም ሲል በስልጣን ላይ ሳለ ሰውሮ እና በጅምላ ቀብሯቸው የነበሩትን የጅምላ መቃብር አገኘሁ ብሎ ድርጊቱን በመሸፈን ከተጠያቂነት ለማምለጥ የሚሞክረው ህወሀት ከአማራና አፋር ክልል አጽም ስጡኝ የሚል ጥያቄ አቀርባለሁ ሲል፣ በአንጻሩ በአማራና በአፋር ክልል ደፍሮና ገድሎ በገዛ መኖሪያ ቤታቸው የቀበራቸው ዜጎች የሚገኙበትን የጅምላ መቃብርን በተመለከተ ግን ትንፍሽ ያለው ነገር የለም። ኢትዮጵያና አሜሪካ በቀይ ባህር በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች በጋራ ለመስራት መስማማታቸውን ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን የተናገሩት የአሜሪካ አፍሪካ እዝ አፍሪኮም አዛዥ የሆኑትን ጀኔራል ሚካሄል ላንግሌይ የተመራ ለኦከን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። አሜሪካ እና ኢትዮጵያ ከመቶ ዓመት በላይ የዘለቀ ግንኙነት እንዳላቸው የገለጹት ፊልድ ማርሻል ብርሃኑ ጁላ ሁለት ወዳጅ ሀገራት በመከላከያ ዘርፉ በቀጣይ በጋራ ለመስራት በሚያስችሉ ጉዳዮች ዙሪያ መስማማታቸውን ገልጸዋል። በውይይቱ በቀጣናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይ በቀይ ባህር በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በጋራ ለመስራት በሚያስችሉ ጉዳዮች ላይ መስማማታቸውን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የአፍሪካም አዛዥ ጀነራል ሚካኤል ላንግሬይ በበኩላቸው ኢትዮጵያ በአፍሪካ ቀንድ እና በቀጣናው ከፍተኛ ሚና ያላት ሀገር መሆኗን ጠቅሰው በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለመዋጋት እያደረገችው ላለው ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጣናው ያለውን ሁኔታ በግልጽ መረዳታቸውን የገለጹት ጀነራል ሚካኤል ላንግሬይ በቀጣይም በወታደራዊ እና በጸጥታ ጉዳዮች ዙሪያ በጋራ ለመስራት መስማማታቸውን ተናግረዋል። በዚህ ውይይት ላይ በኢትዮጵያ የአሜሪካ አምባሳደር አርቪን መሲንጋን ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች ተገኝተዋል። የአፍሪኮም አዛዥ ጀነራል ማይክል ላንግላይ እንዲሁም በሶማሊያ አሜሪካ አምባሳደር የሆኑት ርለይ የተካተቱበት ከፍተኛ የአሜሪካ ልዑክ ቡድን ወደ ሶማሌላንድ አቅንቶ ከሀገሪቱ ፕሬዚደንት አብዱራህማን ሙሐመድ አብዱላሂ ኤሮ ጋር ውይይት ማድረጉ ተዘገበ። ከዲፕሎማቲክ መንጮች በተገኘ መረጃ መሰረት አሜሪካ በበርበራ ወደብ የባህር ኃይል ሰፈር በምታቆምበት ሁኔታ እንዲሁም ለሶማሌላንድ እውቅና በምትሰጥበት የህግ አካሄድ ዙሪያ ሰፊ ምክክር መደረጉን ለማወቅ ተችሏል። በሶማሊላንድ የነበራቸውን ቆይታ ያጠናቀቁት የአፍሪኮም አዛዥ ጀኔራል ማይክል ላንግላይ የልዑካን ቡድናቸውን እየመሩ አዲስ አበባ ቀንተው ከፌዴ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ምክክር አድርገዋል። የተወረዳቸው ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት ሶስት ቀን ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር እንደቀጠለ ነው። በስልክ ቁጥር 0911 69 83 22 ብትደውሉልን ወይም በኢሜል አድራሻ ጆን 8465 ጂሜል ዶት ኮም ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጎ ወደ ውጭ ዜና ይፋለው። የቀድሞው የዛምቢያ ፕሬዝደንት ከቀብር አፈጻጸም ጋር በተያያዘ አለመግባባት በደቡብ አፍሪካ ሊቀበሩ ነው። መጨረሻዬን አሳምርልኝ ይሉት ልመና ለቀድሞው የዛምቢያ ፕሬዝደንት ኤድጋር ሉንጉ የቱን ፍጻሜ አሰራም እንደ ኤሮፓ አቆጣጠር ከ2015 እስከ 2021 ድረስ ዛምቢያን በፕሬዝደንትነት የመሩት የቀድሞ ፕሬዝደንት ኤድጋር ሉንጉ ከቀብር አፈጻጸም ስነስርዓት ጋር በተያያዘ ከመንግስት ጋር የተፈጠረውን አለመግባባት ተከትሎ ቀብራቸው በደቡብ አፍሪካ እንዲፈጸም ቤተሰቦቻቸው ገልጠዋል። የሟች ቤተሰቦች የቀድሞ ፕሬዝደንት አስከሬን ከደቡብ አፍሪካ ወደ ዛምቢያ እንዲሄድ ፈቃደኛ ባለመሆናቸው ባለፈው ማክሰኞ ፕሬዚደንት ሃካይንዴ ሂቺሌማ የታወጀውን ብሔራዊ የሀዘን ቀን አሳጠረውታል። ታላቁ የሕዳሴ ግድብ ግንባታ ከኢትዮጵያውያን ሌላ የሰው ገንዘብ አልተቀላቀለበትም። ለዚያውም የማዕቀብ አራጋፊዋ አሜሪካ ቤሳቤስቲን የለበትም። ከዚህ ቀደም በነበራቸው የፕሬዚደንትነት ስልጣን ግብፅ ግድቡን የታላቁ ኢትዮጵያ ሕዳሴ ግድብን ማለታቸው ነው ልታፈነዳው ትችላለች። ግብፅ ግድቡን ታፈነዳዋለች። ኢትዮጵያ ስምምነት ላይ እንድትደርስ ብሞክርም ጥላ ወጥታለች። በዚህ ምክንያት ብዙ እርዳታ አቋርጠንባቸዋል። ሲሉ የነበሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁን ደግሞ ግድቡ ሊመረቅ ሲቃረብ ግድቡን ፋይናንስ ያደረግነው እኛንን ማለታቸው የጤንነታቸውን ሁኔታ ጥያቄ ውስጥ የሚያስገባ ነው ሲሉ አስተያየት ሰጪዎች እየተናገሩ ነው። ለመጀመሪያ ጊዜ ፕሬዚደንት ሆነው አሜሪካን በመሩበት የስልጣን ጊዜ በዳሱ ግድብ ጉዳይ ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ አድርጌ ነበር ሲሉ የተናገሩት ትራምፕ ኢትዮጵያ ግን አሉ ኢትዮጵያ ስምምነቱን ጥላወጣች ያን ግን ማድረግ አልነበረባቸውም። ትልቅ ስተት ነው እየሰሩት። በዚህም ብዙ እርዳታ አቋርጥ ባቸዋል ለስምምነቱ ተገዢ እስካልሆኑ ድረስ ያንን ገንዘብ መቼም አያገኙትም ብለው ነበር። ያም ጊዜ ካይሮ ከእውነት አርቃቸው ከጎኗ ባሰለፈቻቸው ጊዜ ውሃ ወደ ናይል ወንዝ እንዳይፈስ የሚያቆም ግድብ ገነቡ። ግብጽ በዚህ ብትበሳጭ መኮነን የለባትም። ስምምነቱን አፍሰዋል። ግብጽ በዚህ ሁኔታ መኖር አትችልም። ልታፍነደው ትችላለች፣ ግብፅ ግድቡን ታፍነደዋለች የሚል ነገገርም ተናግረው ነበር። ትናንትን ረሱትና ዛሬ ሁሉንም ሀገራት እንደ ጓሮ እርሻቸው ካላረስኩት በማለት ጡንቻቸውን ለማሳየት በሞከሩበት ሁለተኛው የስልጣን ዘመናቸው ላይ ሆነው እኚው ራሳቸው ፕሬዚደንት አሁን ደግሞ ግድቡን ፋይናንስ አድርገናል ሲሉ በአንደበታቸው ሲናገሩ አፋቸውን አልጎመዘዘውም፣ ምራቃቸውም ትናላላቸውም፣ ምላሳቸውንም እያዛ ነገር በደፋት መናገር እየለመዱ የመጡ ትራምፕ ትናንት ሌሊት በትሩዚ ማህበራዊ ትስስር ገጻቸው ላይ ያጋሩ ጽሁፍ ነው። ይህም ሁሉ ያለው አጠቃላይ ጽሁፉ በተለያዩ ሀገራት ሰላም ስለማስፈን ስለሰሯቸው ስራዎች የሚያትትና እና ለሰሯቸው ስራዎች ግን የኖቤል የሰላም ተሸላሚ መሆን እንዳልቻሉ በመግለጽ የሚያማርር ነበር ጽሁፋቸው። በግብጽና በኢትዮጵያ መካከል ሰላም እንዲጸና አድርግ ያለሁ ግን የኖቤል የሰላም ሽልማት አልተሰጠኝም ብለዋል። ፊት ለፊትም የግብጽና ኢትዮጵያን ጉዳይ ያነሱት በቀጥታ ከታላቁ ህዳሴ ግድብ ጋር በተያያዘ ሲሆን ትራምፕ ኢትዮጵያ እየገነባቸው ያለው ግዙፍ ግድብ በጅልነት በአሜሪካ ፋይናንስ የተደረገ ነው አሉ። በጅልነት ሲሉ ጅሉ ኦባማ ወይንስ እርሳቸው ወይንስ ባይደን ስም አልጠሩም። እኔ ብለው ይቅርበሉኝም፣ ስለ ጅልነታቸው ኃላፊነት ያው ግድብ ወደ ናይል የሚፈሰውን ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ሲሉ የካይሮን ጩኸት ቀምጠው በመጮህ በመጀመሪያው የስልጣን ዘመናቸው ላይ እያሉ የሰሙትን ደግመውታል። ታላቁ የኢትዮጵያ ህዳሴ ግድብ ከመነሻው ጀምሮ ሙሉ በሙሉ በሚባል ደረጃ በኢትዮጵያውያን ላብና ሀብት የደም ዋጋ ተከፍሎበት ጭምር በህዝብ መዋጮ መንግስት በሚመድበው በጀት የተገነባ እንደሆነ የዓለም ህዝብ የሚያውቀው ነው። ይህ መሆኑን ደግሞ ከአሜሪካ ይበልጥ ግብጽ ጠንቅቃታ ተሰጥተዋለች። ይልቅም ገጽ ግድቡን ለማስቆም በኢትዮጵያ ሰላም እንዳይኖር በምትሰራው ስራ በምትሸርበው ሴራና ሐሰተኛ ሀሰተኛ ውንጀላ እንዲሁም በገንዘብ ጭምር የአሜሪካ ባለስልጣናትን በመደለል ኢትዮጵያ ላይ ጫና እንዲፈጠር ስታደርግ ስለመቆየቷ ወርቅና ዘመናዊ መርሴዴስ ኦቶሞቢል ከረብጣ ሚሊዮን ገንዘብ ጋር ጉቦ ተቀብለው ሰልቅጠው የዋጡት ተፈርዶባቸው ወን የወረዱት የአሜሪካ ባለስልጣን ምስክር ናቸው። የአስራ አንድ ዓመታት እስር የተፈረደባቸው የዶናልድ ትራምፕ ሀገር ሰው የአሜሪካው ባለስልጣንና ተጽዕኖ ፈጣሪ ሴናተር ቦብ መንደዝ። ሰውየው ኢትዮጵያ ላይ ጫና ይደረግ ከግብፅ ጉቦ ሲበሉ የግብፅን ጥቅም ለማስከበር ከግብፅ ብዙ ብር ሲቀበሉ እንደነበር ተረጋግጦ እና በሌሎችም የሙስና ወንጀሎች የ11 ዓመታት እስር በሀገራቸው ፍርድ ቤት ተፈርዶባቸው ችሎት ላይ የጸጸትም ባያነቡ ዳኛው እንዲህ አይነት አሳፋሪ ድርጊት የምትሰራ አልመሰለኝም ነበር በማለት እንዳፈሩባቸው ሲነግሯቸው የስሙኒ ዳቦ አክለው ነበር። ሜንዴዝ የአሜሪካ ህግ አውጭ ምክር ቤት ውስጥ የሰሩ በፈረንጆቹ ሀያ ሀያ ላይ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሶስትዮሽ ድርድር ኢትዮጵያ፣ ግብፅ፣ ሱዳን ላይ በንቃት እንዲሳተፉ ስለተደረገ በወቅቱ ኢትዮጵያ ላይ ከፍተኛ ጫና ሲያሳድሩ ነበር። ይህን ያደረጉትም ከግብፅ ባለስልጣናት ከፍተኛ መጠን ያለው ገንዘብ ጉቦ ከተቀበሉ በኋላ የሶስትዮሽ ድርድሩ ወደ አሜሪካ ዋሽንግተን እንዲሄድ ያደረጉት ደግሞ በወቅቱ በመጀመሪያዊ ፕሬዝደንትነት ስልጣን ዘመናቸው ላይ የነበሩት ዶናልድ ትራምፕ ናቸው። በዋሽንግተን በተደረጉት ተከታታይ የሶስትዮሽ ድርድር ላይ ኢትዮጵያ በጫና ወደ ስምምነት እንድትመጣ ግፊት ይደረግ እንደነበር እና ኢትዮጵያ ስምምነቱን አልፈርምም በሚል አቋም መጽናቷ የሚታወቅ ነው። የታላቁ ኢትዮጵያ ሕዳሴ ግድብ በመስከረም ወር ይመረቃል ተብሎ ይጠበቃል። ኢትዮጵያውያን ከብሮሯቸው ነጥለው እንጂ የሰው ገንዘብ አልተቀላቀለበትም በግንባታው ለዚያውም የማዕቀብ አራጋፊዋ አሜሪካ ቤሳቤስቲ እያለብን አይደለትም። የታላቁ ህዳሴ ግድብ ግንባታ በሲሚንቶና በአሸዋ ብቻ ሳይሆን በኢትዮጵያውያን ደም ጭምር የተገነባ ስለመሆኑ ታሪክ ምስክር ነው። የአሜሪካ ኮንግረስ አባል የሆነችው ትውልድ ኢራናዊቷና ዴሞክራቷ ያሳሚ አንሳሪ ፕሬዚደንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገሩበት መንገድ እጅግ አሳስቦኛል አለችም ለቢቢሲ ኒውስ ደይ ፕሮግራም። በየቀኑ ሀሳብ ወደ የሚቀይር ፕሬዚደንት ነው ያለን ያለች ሲሆን አክላም የሚናገረውን ማንም አያምንም ነው ያለችው። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጣናው ጥሩ ወይ የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለበት ተናግራል አንሳሪ ኢራናውያን ስልጣን ላይ ያለው አካል አለመሆናቸው ማስታወሱ አስፈላጊ እንደሆነ ጠቅሳ አብዛኛው ህዝብ ከ1979 ጀምሮ በእገታ ውስጥ የያዘችውን እስላማዊ ሪፐብሊክ እንደሚቃወሙ ገልጻለች። በመሆኑ በሀገራቸው በቦንብ መደብደብ አይገባቸውም ብላለች። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ የህይወት መጥፋት ወደሚወስድ መንገድ ላይ እንዳያተኩሩ አሳስባለች ሲል ቢቢሲ ዘግቧል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፍራ ስላደረጋችሁ እናመሰግናለን። አርእስተ ዜናውን በድጋሚ ላስታውሳችሁ ኢትዮጵያ እና አሜሪካ በቀይ ባህር በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች በጋራ ለመስራት መስማማታቸውን ፊልድ ማርሻል ብርሃኑ ጁላ መናገራቸው፣ የህወሀት ቡድን በሚስጥር ገድሎ የቀበረውን አጽም በማውጣት ያረጀ ፖለቲካ ሊሰራበት መዘጋጀቱ፣ ለማንጃሪናው ተፈናቃዮችን እንደ ሽፋን በመጠቀም ያረጀና ያፈጀ ፖለቲካዊ ፍላጎትን ለማስፈጸም እንቅስቃሴ መጀመራቸው፣ ከውጭ የቀድሞው የዛምቢያ ፕሬዚደንት ከቀብር አፈጻጸም ጋር በተያያዘ አለመግባባት በደቡብ አፍሪካ ሊቀበሩ መሆኑ፣ የአሜሪካ ኮንግረስ አባል ትውልደ ኢራናዊቷና ና ዴሞክራቷ ያሳሚን አንሳሪ የፕሬዚደንት ዶናልድ ትራምፕ ሁኔታ እጅግ አሳስቦኛል ማለቷ፣ በስፋት የተመለከትነው ደግሞ ታላቁ ህዳሴ ግድብ ላይ ላባቸውን እንዳፈሰሱ ሀገራቸው ካዝናዋን ገልብጣ ድጋፍ እንዳደረገች መናገራቸውና ዳስ የተገነባው ባሸዋና ሲሚንቶ ብቻ ሳይሆን በደም የተገነባ መሆኑን እንዲያውቁት ዶናልድ ትራምፕ በጻፈው ጽሑፍ ላይ የተደረገ ልዩ ዝግጅት ነበር። ይህን የተመለከተ መረጃ ወደ እናንተ አደረስን። ከዚያው ጋር እዮብ ደመቀ መሪያችሁ ነበርኩ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት ሶስት ቀን ወደ እናንተ ከሚደርሰ የዜና መርሃ ግብር የቅዳሜ ሰኔ 14 ቀን 2017 የሞርስ ዜና እስካሁን ነበር። በስልክ ቁጥር 0911 6982 ብትደውሩልን ወይም በኢሜል አድራሻ ጆን 8865 ጂሜል ዶት ኮም ላይ ሀሳብ አስተያየታችሁን ብታደርሱን ትችላላችሁ። በቀጣይ የሞርስ ዜና እስከምንገናኝ ድረስ ጤና ይስጥልኝ።